ባንቴሮ ዴብን እንደተሳሳተና በስህተት ሉሊትን እንዳባረራት ሲነግረው በጣም ይጸጸታል። ቆይ አልገባኝም፣ ቆይ እስኪ ላስብበት፣ ምን እያልክ ነው ሲለው፣ አዎ ይችን ገና ፕላቴና አንድ ፍሬ ልጅ አውጥተህ የጣልካት ነገጧት፣ የኔ ድርሻ ፋንታስ ምን ሊሆን ይችላል ብለ ታስባለ። ስለዚህ በጊዜ የኔም ቦታዬን መፈለግ እንዳለብኝ አስባለሁ ይለዋል። ግን ዝም ብለህ እሷን ከማዳመጥ ይልቅ አውጥቶ መጣሉ ይሻላል ብለህ ነው? መጀመሪያም እኮ ከሀገሯ ስትመጣ ምንም አይነት ሰውና መጠጊያ እንደሌላት ታውቃለህ። አንተን ብላ እንጂ ሌላ ማንንም ብላ እንዳልመጣች ታውቃለህ አይደለ? ስለዚህ አሁን ስሺ ማንም ብላ የት ብላ ነው የምትሄደው ይቺ ብላቴና? ሲለው በጣም ይጸጸትና ጭንቅላቱን መምታት ይጀምራል። እናም ስለዚህ ልቀቀኝ፣ አሁን እኔም ልውጣ ሲለው በፍጹም አንተ አትወጣም። በል ተመለስ፣ ላስብበትና እሷንም አመጣታለው ይለዋል። ሆቴል ና ባንቴሮም እንደገና ወደ ውስጥ ይመለስና ሳሎን ገብቶ ቁጭላል። በዛ መሀል እሱም ወደ ውጭ ዘው በር ላይ ቁጭ ብሎ አሁን እሺ የት ብላ ነው የምትሄደው? ይችልሽ? እናቷስ ለምን እንደዚህ ተናገሩኝ? ለምን እንደዚህ እንዲሉኝ ቻሉ? በሚል ቁጭ ብሎ ብቻው ማውራት ጀምሯል። ይሄ ነገር ከኋላ ከጀርባ የሆነ ሴራ እንዳለ እየታየኝ ነው። አሁን ግን ቆይ፣ ለምንድን ነው ልጅቷስ? ወንድሜ ስትለኝ ለምንድን ነው እኔስ ዝም ያልኳትኝ ለምንድን ነው ወንድሜ ብላ ስትጠራኝ እኮ የሆነ የሆነ ነገር ውስጤን እየነካኝ ነካኝ ነበረ። ግን ለምንድን ነው የዚህን ያህል ጨካኝ ሆንኩባትኝ? ሲል ደግሞ ብቻውን ራሱን መውቀስ ይጀምራል። ከዛም በስተ መጨረሻም ከሕዋን ጋር ለመፈለግ ሲነጋገሩ ሕዋንም ትናገራለች። ግን ይሄ ነገር ግን የሆነች ያለበት ይመስለኛል ዴብ፣ እውነቴን ነው የምልህ። ግን ደግሞ አየችህ እንኳን ቢባል አንተን አይታ የማትፈዝ ሴት የለችም ስለዚህ ይሄ ደግሞ ምንም ማለት አይደለም። ግን ደግሞ ይች ልጅ ገና ህፃን አንድ ፍሬ ልጅ ናት። በዚህ መልኩ ነው ብዬን ያላስብም። ለእናትየዋ ማን እንደነገራቸው መጀመሪያ መጠየቅና ማጣራት ነበረብህ እሷን ውጭ ብለህ ከማባረር በፊት። ስለዚህ አሁን አንድ ጊዜ ነገሮቹ ሆነዋል፣ ግን ደግሞ ልጅቷን መፈለግ ይኖርብናል ትሏለች። ቆይ አሁን የደስ ትሄዳለች? የት ብለን ነው የምንፈልጋት? ሲል አላቅም ለምን ካልሆነ እየመሼ ነው። ለፖሊሶች ለምን አንናገርም? ስትለው ይሁልሽ ለፖሊሶች ከተናገር ነገሩ ሚዲያ ላይ ከወጣ ይሄ የሚፈልጋት ሰው እያለ ሊያገባት የፈለገ እናም፣ እሱ ሰውዬ እንዴት እንደሆነ ባላቅም ነገሮቹ ሁሉ ቶሎ ይደርሱታል። ስለዚህ ስለሚደርሱት እሱ ካገኛት ደግሞ ጥሩ አይመጣም። ስለዚህ ይህንን ነገር ማውጣት የለብንም ይላታል። እናታ ደምን ተሻለ ቆይ ስለምን እንደሚፈልጋት ስለው ያው ከሷ ከሱ እጅ አይደለ እኔ አውጥቼ ይዣት የመጣውት ወደዚህ፣ ለዛ ነው ሲል ሁሉንም ነገር ለሄዋን ያስረዳታል። እሺ በጣም ጥሩ ይልና ትልና እሷም እስኪ ቆይ፣ ለማንኛውም ወደ ውስጥ ንግባና ልብስ ደርበን እንውጣ። አንቺ ግን ደክሞሻል፣ ባክሽ አረፍ በይ ቢላትም በፍጹም አንተ ካላረፍክ እኔማ እረፍት የለኝም አብሬህ ዞር አለው ትለዋለች። ግን ደግሞ ሮዛ ደግሞ እቤት ውስጥ ባንቴሮን አንተም ከዚህ ቤት ቀስ እያላችሁ እንግዳ ናችሁ። እሺ አርፋችሁ እንግድነታችሁን ጨርሱ። አይ ካላችሁ ግን ተራ በተራ የዝች አንድ ባላ ገርግ ከማጣፍ አንቻልም ናንተ ይደርሳችኋል ለዋለች። ትለዋለች እሱም በጣም ተደንቁ አንቺ ግን ምን አይነት አውሬ ሴረኛ ነሽ? ሲላት ያንቺ እጅ አለበት አይደል ይህን ነገር ሲላት ቆይ እኔ ከዚች ባል ሀገር ላይ ምን አገኘለው ብዬ ነው እጄ እነዚህ ውስጥ የማስገባ? እንዴት ብታስበኝ ነው እትለዋለች በፍጹም የማይሆን ነገር ነው። ግን ደግሞ ይኸውልሽ ሉላ፣ ሮዛ መኝኝ ወደፊት ይሄ ነገር እኔ በዚሁ አልቀጥልም። ነገ ጧት እነሳለሁ። እያን ጊዜ ግን እያንን የተነሳ ሰው ማግኘት መመለሳችም የተፋሽኑን አትመልሽ ተሻቱ እናም ግን አሁኑኑ ብታስብበት ይሻላል ይላታል። ግን ደግሞ ሮዛ እናቷም እየደወለች በጎን ልጄ እባከሽ እነዚህ ሁለት ጣውንቶችሽን ከዛ ቤት እንደምንብለሽ አባሪ ስትል ትመክራታለች። ባንቴሮንም ደግሞ እንዳይታከምና ወይ እንዲሞት በሆነ ነገር በሆነ ምክንያት አድርገሽ መግደል አለብሽ። ከዛም በኋላ ብ ያንቺና ያንቺ ብቻ ማድረግ አለብሽ ልጄ። ይኸውልሽ እሱ ሰው ካለ ፍጹም ነገሮች ሁሉ ሰላም አይፈጠሩም ምናልባት ነገ ጧት የሆነ ነገር አድርጎ ህይወትሽን ሊያዘበራርቀው ይችላል ትላታለች እሷም የእናቷን ምክር በመስማት ነገሮችን ሁሉ በእናቷ ምክር እየሄደች ያለችው ግን ደግሞ ባንቴሮ ይውልሽ አንድ ነገር ልንገርሽ እመኘኝ ሁሉንም አንድ ባንድ ለዴብ ነግረዋለሁኝ የኔና ያንችን ሚስጥር እዘረግፈዋለሁኝ እንጂ እንዲማ አመቄ ዝም ብያ ላይም፣ እሱም እየተጎዳ ማየት አልፈልግም። ስለዚህ ሁሉንም ነገር አውር ነግሬው አፍርጨው የሚሆነው ይሆናል ይላታል። ያን ጊዜ እኔ ብቻ ስላልሆን ሜዳ ላይ የምወድቀው አንችም ጭምርነት አደባባይ የምትወጪው ገብቶሻል? ሲላት እጅግ በጣም ትናደድና እንደዛማ አታደርግም፣ ይውልህ፣ እመነኝ፣ እንደዛ ማድረግ የለብህም። ቆይ አንተ ምን ሆነው፣ ተረጋጋ እንጂ። ለአንተ ለራስህ ለህይወትህ እንኳን አታስብም እንዴ? ስትለው ይውልህ፣ እኔ ችግር የለብኝም። የለመድኩት ህይወቴ ላይፌ ነው። ስለዚህ የኔ መኖር አለመኖር አያሳስብሽ። የኔ ህይወት አያሳስብሽ። ለራስሽ ና ለዛች እርኩስ የሆነች እናትሽ አስቢ እንጂ ለእኔ ለባልቴሮ ምንም ነገር እንዳታሰቢ። እስካሁን ላንቺ ብዬ ብዙ ነገሮችን እየደበቁ ቆይቻለሁ። ላንቺ ብዬ ይኸው ይህን ምስኪን ሰው ለመውጋትም በጥይት ተኩሶ ለመግደልም ሞክሬ ያለው ይህን ሁሉ ያደረኩት ላንቺ ብዬ ነበረ። ግን አንቺ እንደዛ ሳቶኝ እርኩስና ረመኔንሽ ይችን ብላቴናም በባህር እንድሸጣት በበረሃ ለማን የአሞራራት እንድትሆን ብለሽ ለእኔ ስትይኝ እሺ ብዬ አንቺን በማሰብ ያንቺን ሀሳብ በመቀበል ሁሉን ነገር ሽ ብዬሽ ነበር። አንቺ ግን እንደዛ ሳቶኝ ሰውን የምትበይ የምትጎጅ በጣም መጥፎና እርኩስ ሴት ነሽ። የእናትሽን ምክር እየተቀበሽ ሰዎችን የምትጎጅ አረመኔ ነሽ፣ ይላታል